አርእስተ ዜና። የፌዴራል ዋና ኦዲተር ልዩ ኦዲት እንዲደረግባቸው የሚቀርቡ ጥያቄዎችን መመለስ የሚያስችለው የሰው ኃይል እንደሌለው አስታወቀም። በአሁኑ ሰዓት ከመቶ በላይ ጥያቄዎች ለተቋሙ ቢቀርቡም ባለው የሰው ኃይል እጥረት ማስተናገድ አለመቻሉ ተናግሯል። ሰሙታላችሁ። የከፍተኛ ትምህርት ተቋማት ለአካል ጉዳተኞች ተደራሽና ምቹ ሊሆኑ እንደሚገባ የአካል ጉዳተኞች ፌዴሬሽን አሳሰበ። አካል ጉዳተኞች ወደ ከፍተኛ ትምህርት ተቋማት በሚቀላቀሉበት ወቅት በተለይም ከመሰረተ ልማት አንጻር ችግር እየገጠማቸው ይገኛል። በዝርዝር ይዘነዋል። ኢራን ሌሊቱን በእስራኤል ዋና ዋና ከተሞች ላይ በፈጸመችው የሚሳኤል ጥቃት በትንሹ አምስት ሰዎች መሞታቸው ተሰማ። የኢራን ሚሳኤሎች ዋና ከተማዋን ቴልአቪቭንና የወደብ ከተማዋን ሃይፋን ኢላማ ማድረጋቸውን ሌላው የምናጋራችሁ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስደተኞችን ከሀገራቸው የማባረሩ ተግባር ተስፋፍቶ እንዲቀጥል ትእዛዝ ሰጡ። የትራምፕን ስደተኞችን የማሰርና የማባረር ፖሊሲን በመቃወም በአሜሪካ ከፍተኛ ተቃውሞ እየተደረገ ባለበት ወቅት ነው ፕሬዝዳንቱ በስደተኞች ላይ ያላቸውን አቋም ከመቀልበስ ይልቅ ይበልጥ ተጠናክሮ እንዲቀጥል ያዘዙ። በቆይታችን ና ሌሎች መረጃዎችን የምነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ አስታወቀ። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚደረግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀት የሚህንኑ ታሳቢ ማድረጉን ለሪፖርተር አስታውቋል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት የበጀት ድጎማ እንደማይደረግላት የገለጹት ኃላፊው፣ ሆኖም ለተወሰነለት ዓላማ የሚውል የበጀት ድጎማ በዓመቱ ይያዝለታልም ተብለዋል። ይህም የበጀት ክፍተትን ለማጥበብ ለማህበራዊ አገልግሎትና ለተወሰነለት ዓላማ ብቻ የሚውል መሆኑን ተናግረዋል። በከተማ አስተዳደሩ በመጪው በጀት ዓመት ለእነዚህ ዓላማዎች የሚውል የተያዘለት የበጀት ድጎማ ለምን አይነት ዓላማና ምን አይነት እንደሆነም ለመግለጽ በምክር ቤቱ መግለጽ እንደሚገባው ኃላፊው ጨምሮ ገልጿዋል። እየተጠናቀቀ ባለው በጀት ዓመት 54 ቢሊዮን ብር ለአዲስ አበባ ተመድቦ የነበረው ጥቅል የበጀት ድጎማ በጊዜው በነበረው የኢኮኖሚ አለመረጋጋት ለመቆጣጠር ጥቅም ላይ መዋሉን ሪፖርተር የገንዘብ ሚኒስቴር ምንጭን ገልጾ ዘግቧል። የፌዴራል ዋና ኦዲተር ልዩ ኦዲት እንዲደረግባቸው የሚቀርቡ ጥያቄዎችን መመለስ የሚያስችለው የሰው ኃይል እንደሌለው አስታወቀ። በፌዴራል ዋና ኦዲተር ምክትል ዋና ኦዲተር አበራ ታደሰ ለፕሬስ ድርጅት እንደገለጹት ተቋሙ የተለያየ የኦዲት ሪፖርቶችን የሚያዘጋጅ ሲሆን በሚሰራቸው የኦዲት ግኝቶች የወንጀል ወይም የፍትሐ ብሔር ተጠያቂነት ሊኖረው ይገባል ብሎ ካመነ ዝርዝር ወይም ልዩ ኦዲት ያካሄዳል። በዚህ አካሄድም ተቋሙ በ2015 ዓ ም 26 እንዲሁም በ2016 ዓ ም 13 በቀጥታ ተጠያ ጥያቄ የሚያደርጉ ልዩ የኦዲት ሪፖርቶችን ሰርቶ ለፌዴራል ፖሊስ ወንጀል ምርመራ ቢሮ ማቅረቡን ገልጿል። ይሁንና ተጠያቂነት የማስፈን ሂደቱ የተጠናቀቀ ባለመሆኑ ልዩ ኦዲት እየተካሄደባቸው ያሉ ተቋማት የትኞቹ እንደሆኑ ከመናገር ተቆጥበዋል። ልዩ ኦዲት ሲሰራ የሚቀርቡ ጥያቄዎችን መሰረት ተደርጎ የሚሰራ እንደመሆኑ በአሁኑ ሰዓት ከመቶ በላይ ጥያቄዎች ለተቋሙ ቢቀርቡም ባለው የሰው ኃይል እጥረት ሳቢያ ያንን ማስተናገድ አለመቻሉን አስታውቋል። ችግሩን ለመፍታት በአሁኑ ሰዓት መዋቅር ተጠንቶ ኦዲት ኮሚሽን ማጽደቁንና በቅርቡም ወደ ምክር ቤት እንደሚሄድ ምክትል ዋና ኦዲተሩ አክለው ማብራራታቸውን ዘገባው ጠቅሷል። የከፍተኛ ትምህርት ተቋማት ለአካል ጉዳተኞች ተደራሽና ምቹ ሊሆን እንደሚገባ የአካል ጉዳተኞች ፌዴሬሽን አሳሰበ። የፌዴሬሽኑ ዋና ዳይሬክተር አባይነ ጉጆ ለኢዜአ እንደገለጹት አካል ጉዳተኞች ወደ ከፍተኛ ትምህርት ተቋማት በሚቀላቀሉበት ወቅት በተለይም ከመሰረተ ልማት አንጻር ችግር እየገጠማቸው ይገኛል ተብለዋል። ከሚያጋጥማቸው ችግሮች መካከልም የመመገቢያ፣ የመማሪያና የማደሪያ ክፍሎችና ሌሎች የአገልግሎት መስጫ ክፍሎች ለአካል ጉዳተኞች ተደራሽና ምቹ አለመሆን ዋነኛ ችግር ነውም ብለዋል። በከፍተኛ የትምህርት ተቋማት አካል ጉዳተኞች ታሳብ ያደረጉ መሰረተ ልማቶችን ለማሟላት የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸውም ዋና ዳይሬክተሩ አሳስበዋል። የአዲስ አበባ ዩኒቨርሲቲና ጎንደር ዩኒቨርሲቲዎች ለአካል ጉዳተኞች ተገቢውን ትኩረት በመስጠት አራያ የሚሆኑ ስራዎችን እየሰሩ መሆኑን የጠቀሱት አቶ አባይነህ በአገር አቀፍ ደረጃ በጥቂት የከፍተኛ ትምህርት ተቋማት የተሻለ ሁኔታ ቢኖርም አብዛኛዎቹ በዚህ ልክ ባለመሆናቸው በቀጣይ በትኩረት ሊረባረቡ ይገባል ሲሉ አስገንዝበዋል። በማዕከላዊ ኢትዮጵያ ክልል የመሰረተ ልማት ችግር ለቱሪዝም ዘርፉ መሰናክል መሆኑን ተገለጸ በማዕከላዊ ኢትዮጵያ ክልል የተለያዩ የቱሪዝም መዳረሻ ስፍራዎች ቢኖሩም የመሰረተ ልማት ችግር መኖሩ ዘርፉ ላይ ከፍተኛ ተግዳሮት መሆኑን በክልል የሚገኙ ቱሪዝም ቢሮ ኃላፊዎችና ጎብኚዎች ተናግረዋል ኃላፊዎቹ እንደተናገሩት ቱሪዝም ከፍተኛ የኢኮኖሚ ምንጭ መሆኑን በማንሳት የመንገድ ችግር በመኖሩ ቱሪስቶች ወደ ፈለጉበት አቅጣጫ መንቀሳቀስ እንዳልቻሉና ከዘርፉ ሊገኝ የሚገባውን ያክል ገቢ ማግኘት እንዳልተቻለ አንስተዋል በሌላ በኩል በአካባቢው የተሻለ እንግዳ ማረፊያ አለመኖሩ እንዲሁ ከባድ ጫና እያሳደረ መሆኑን አንስተዋል። ቱሪስቶች የተመቻቸ የእንግዳ ማረፊያ ቢኖራቸው የውጭ ምንዛሪ ለማግኘት እንደሚረዳም ተነስተዋል። ሀገሬ ቴሌቪዥንም በአካባቢው ተገኝቶ የነበረ ሲሆን የመሰረተ ልማት ችግር መኖሩንም መመልከት ችሏል። ባደረገው የቱሪዝም መዳረሻዎች ምልከታ የመንገድ እንዲሁም የእንግዳ ማረፊያ ችግር መኖሩንም ተመልክቷል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። አብዛኛዎቹ የአፍሪካ ሀገራት ለትምህርት እንዲመደብ የተቀመጠውን ዓለም አቀፍ የበጀት መስፈርት አያሟሉም ሲል ሂውማን ራይትስ ዋች አዲስ ባወጣው ሪፖርት አስታወቀ። የአፍሪካ ሀገራት መንግስታት ለትምህርት እየዋሉት ያለው በቂ ያልሆነ አነስተኛ የሀገር ውስጥ በጀት በአህጉሪቱ የትምህርት ዘርፍ ላይ መሻሻል እንዳይመዘገብ ጋሬጣ መሆኑን ገልጸዋል። ድርጅቱ የአፍሪካ ህብረትን የአፍሪካ ህጻናት ቀንን አስመልክቶ ባወጣው መግለጫ አንድ ሶስተኛ የሚሆኑ የአፍሪካ ሀገራት ብቻ ከአጠቃላይ ሀገር ውስጥ በጀት ለትምህርት የተቀመጠውን ዓለም አቀፋዊ የበጀት ጣሪያ ማሟላታቸውን ጠቅሶ አብዛኛዎቹ የአፍሪካ መንግስታት በአህጉርና በዓለም አቀፍ ደረጃ የተቀመጡ የትምህርት በጀት ጣሪያዎችን በተደጋጋሚ ማሟላት አልቻሉም ብሏል። አፍሪካ በዓለም ላይ ከፍተኛው ከትምህርት ገበታ ውጪ የሆኑ ህጻናት የሚገኙባት አህጉር ስትሆን ከሰሜን አፍሪካ በስተቀር በሁሉም የአህጉሪቱ አካባቢዎች የሚገኙ ከ100 ሚሊዮን በላይ ህጻናትና አዋቂዎች ከትምህርት ገበታ ውጪ ናቸው። ከፈረንጆቹ አቆጣጠር 2015 በኋላ መጠኑ እየጨመረ የመጣ ሲሆን የህዝብ ቁጥር መጨመር፣ ግጭት፣ የኮቪድ-19 ወረርሽኝ እንዲሁም የአየር ንብረት ለውጥ ያደረሳቸው ማህበራዊ ቀውሶች ለእነዚህ ዋነኛ ምክንያት ተደርገው እንደሚጠቀሱ ከድርጅቱ ይፋ ድረገጽ ያገኘነው መረጃ ያሳያል። ኢራን ሌሊቱን በእስራኤል ዋና ከተሞች ላይ በፈጸመችው የሚሳይል ጥቃት በትንሹ አምስት ሰዎች መሞታቸው ተሰማ። የኢራን ሚሳይሎች ዋና ከተማዋን ቴላይቭን እና የወደብ ከተማዋን ሃይፋን ኢላማ ማድረጋቸውን የዘገበው ሮይተርስ በጥቃቱ ቢያንስ አምስት ሰዎች እንደተገደሉና ከአንድ መቶ የሚልቁ ሰዎች ደግሞ እንደተጎዱ የብሔራዊ ድንገተኛ አደጋ አገልግሎትን ዋቢ አድርጎ አስነብበዋል። በእስራኤል እና ኢራን መካከል እየተካሄደ ያለው ጦርነት በአሁኑ ወቅት እጅግ ተባብሶ የቀጠለ ሲሆን ኢራን በእስራኤል ላይ እያደረሰች ባለው ያጸፋ ጥቃት ሌሊቱን የሃይፋ ኃይል ማመንጫ ታቷን ምህር ኒውስ የእስራኤል መገናኛ ብዙሃንን ዋቢ አድርጎ ዘግበዋል። ሌሊቱን ኢራን ካደረሰችው የሚሳይል ድብደባ ውስጥ አስር የሚሆኑ የባልስቲክ ሚሳይሎችን ማክሸፍ መቻሉን የእስራኤል መከላከያ ሚኒስቴር ገልጿል። እስራኤል በበኩሏ በቴህራን የሚገኙ ወታደራዊ ዓላማዎችን ማጥቃቷን የቀጠለች ሲሆን ግጭቱ ከተቀሰቀሰበት ካሳለፍነው አርብ ጀምሮ በኢራን ላይ እያደረሰች ባለው ድብደባ ቢያንስ 224 ሰዎች መገደላቸውን የኢራን የጤና ሚኒስቴር ሪፖርት ተመልክቶ ቢቢሲ ዘግበዋል። በተያያዘ ዜና የቡድን ሰባት አባል ሀገራት መሪዎች በመካከለኛው የስራ ቀውስና የዋጋዎች ጭማሪ ስጋት ምክንያት በካናዳ እየመከሩ መሆኑን ፍራንስ 24 ዘግቧል። በዓለም አቀፍ ደረጃ ያለው አለመረጋጋትና የጂኦፖለቲካዊ ውጥረት እየጨመረ በመምጣቱ ውይይቱ በአስቸኳይ እንደተጠራም ተገልጿል። በካናዳዋ ኪንሳኪ ከተማ እየተደረገ ያለው ውይይት በትናንትና ሁለት እሁድ ሰኔ 15 ቀን 2025 ተጀምሮ ለቀጣዮች ሶስት ቀናት ይካሄዳል ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገራቸው የማባረሩ ተግባር ተስፋፍቶ እንዲቀጥል ትእዛዝ ሰጡ። የትራምፕን ስደተኞችን የማሰርና የማባረር ፖሊሲን በመቃወም በአሜሪካ ከፍተኛ ተቃውሞ እየተደረገ ባለበት ወቅት ነው ፕሬዚዳንቱ በስደተኞች ላይ ያላቸውን አቋም ከመቀልበስ ይልቅ ይበልጥ ተጠናክሮ እንዲቀጥል ያዘዙት። የዶናልድ ትራምፕ አዲሱ እቅድ በአሜሪካ ታሪክ ትልቁ ህጋዊ ወረቀት የሌላቸውን ስደተኞችን ከሀገር የማስወጣት ፕሮግራም እንደሆነም እየተነገረ ነው። በአሜሪካ የሚገኙ የፌዴራል ተቋማትም እቅዱን ለማሳካት ሙሉ ኃይላቸውን እንዲጠቀሙ ያሳሰ ሲሆን ሎስ አንጀለስ ቺካጎና ኒውዮርክ ደግሞ ይህ ግዙፍ ስደተኞችን ከሀገር የማስወጣት ግር እቅድ ዋነኛ ኢላማ የሆኑ ከተሞች ናቸውም ተብለዋል። ከተሞቹ አስር ቀናት የዘለቀውን ከባድ ህዝባዊ ተቃውሞ እያስተናገዱ ካሉ የአሜሪካ ዋና ዋና ከተሞች መካከል ተጠቃሽ መሆናቸውም ይታወቃል። ፕሬዚዳንት ዶናልድ ትራምፕ ለህዝባዊ አመጹ የሰጡትን መንግስታዊ ምላሽ በተለይም ሰልፈኞችን ለመበተን ከፍተኛ ወታደር ማስፈራቸው ህጋዊ እንቅፋቶችና ነቀፊታዎችን አስነስቶባቸዋል። በአሜሪካ የተቀሰቀሰው ከባድ አመፅ አሁንም የቀጠለ ሲሆን ትራምፕ በሰባ ዘጠነኛ ደት በዓላቸውና የአሜሪካ ጦርን 250ኛ የምስረታ በዓል አስመልክቶ ከተካሄደው ወታደራዊ ትርኢት ጎን ለጎን ሰልፈኞች ከጸጥታ ኃይሎች ጋር በገቡት ግጭት በዩታ ግዛት አንድ ሰው በተተኮሰበት ጥይት መገደሉንም ቢቢሲ በዘገባው አስፍሯል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።